ተቻለ ዘመን እባላለሁ ተወልጄ ያደኩትኝ ቋሪት ወረዳ ነው። ቀበሌ ጎንት ድዋሮ ነው። ጎጥ ወልቴ ጎጥ በሚባል ቦታ እኖራለሁኝ። ያው እነዚህ የሚታዩት ከጎን ያሉት ይህኛው በቀይ በኩል የሚገኘው ታናሽ ወንድሜ ነው። ከዚህ ከግራ የምትታይቱ ማዘሬ ናት። እና ያው እዚህ ቦታ ላይ ስንኖር አንድ ታላቅ ወንድም ቢሆን ዘመን የሚባል ወንድም ነበረኝ። በረሃ በረሃ ቦታ ነው የሚኖረው። ያው በረሃ ቦታ ሲኖር ከበረሃ ወደዚህ ወደ ገጠር እየመጣ ሁሌም ቤተሰብን ይገድፋል። ተወልዶ ያደገ ዚህ ነው፣ ግን ሄዶ የሚያዘምር ኑሮ በረሃ ነው እየመጣ ቤተሰብን እየገድፈ ዙሮ ወደ በረሃ በሚሄድበት ሰዓት ያው ሮብለታ ጠዋት አዴት በሚባል ቦታ አጋጣሚ ቤተሰብ ጠይቆ በሚሄድበት ሰዓት በፋኖ ጉልበት የተደመሰሰው ኃይል በጣም ጥቃት በደረሰበት ሰዓት በአንዳና ሰላቶ በጣም በተደበደበበት ሰዓት እነሱን አጋጣሚ ተሳፍረው ወደ በረሃ በሚሄዱበት ሰዓት እዚያ ላይ በቦታው ስለተገኙ ብቻ እነሱ በጣም ጉዳት በደረሰባቸው ሰዓት ምንም የማያውቁትን ንፁሃን ገበሬዎች ህይወታቸውን አሳልፈዋቸዋል። ምላጭ በር በሚባል ቦታ ማለት ነው። ያው እንግዲህ ሬሳም ምንም ማያውቁ ገበሬዎች ገለው ሬሳም አንሰጥም ብለው በፋኖ ትግል አውጠው አምጠው፣ ወንድሜ እዚህ ቦታ ላይ ድዋሩሃና በሚባል ቦታ ላይ ተቀብሯል። አጎቴም እንደዚያው ጊዜ ውባልም ይባላል። እዚያው ነው የቀረ፣ ወደዚህ አልመጣም። ያው ንጹሃን ገበሬ እንደዚህ እየተደበደበ እና እየተሰዋ ይገኛል። በወራሪው በሌባው መንግስት ማለት ነው። አብረው የሞቱት ስማቸውን በዝርዝር ባላውቅ ቁጥራቸውን አውቃለሁ እና ቁጥራቸው ቢያንስ ስድስት ያላነሱ ናቸው። አብረው ወድቀው የነበሩት ያው አምስቶችን ዘመድ አንስቶ ቀብሯቸዋል። አንዱን ያው ምንም ዝም ብሎ እንዳልሆን አድርገው ስለጣሉት ቤተሰብ አንስቶ እንዳይቀብረው እንዳይለጅ አድርገው ስለጣሉት እነዚህ አስጠያፊ ወራሪ በቦታው ላይ ዝም ብሎ አሞራንትን እያሉ ይገኛል። ፋኖ አጥቅቶ ቦታው ላይ እንደተቆጣጠረ ከደውሎ ስሙን መታወቂያዎች ስለተገኘ አነበው፣ ኑ ሬሳችሁን አንሱ፣ እንደዚህ እንደዚህ የሚባል በረኛ ቢሆን ዘመን የሚባል በረኛ እዚህ ጋር አሰውቷል፣ ምናምን ብለው ነገሩን ሂደን ስናጣራና ስናይ በቃ ምንም የማያውቁትን ገበሬዎች እዚያው ስለደበድቧቸው እዚ ገበሬው መረጃ አግኝተን ገበሬው ሸኝቶ በሸክም የአስራ ሁለት ሰዓት መንገድ አንስተን በእግራችን ዘነው መጣ። በእግር አቆራርጠን በጣም ዙረት ስለነበረ አመጠ ነው። አንዱ የራሴ የብላዘር አጎት ነው፣ ጊዜ ውባ ለሚባላል ብያለው። አንዱ ብራዳማ ዝቅ ብላ በምትገኝ ከተማ ተንገጣ በምትባል ነው። አንዱ የአዴት ተወላጅ ነው። አንዱ እዚያው ምላጭ በር ዝቅ ብላ በምትገኝ ቦታ ነው ተሰውቶ። ይህን ያህል ነው። ያው የማውቁ ለምሳሌ ከአሁን ቀደም ስራዬ ገበሬ የነበርኩኝ ኮንፈስ እንትን እያልኩኝ በስንዴ ልማት በቦቀሎ በምን ነበር የምኖረው። ግን እኔ ከዛሬ ቀን ጀምሬ ወንድሜን ስላጣውና የምወዳቸውን የአማራ ልጆች ንፁሃን ዜጋ ስላጣውኝ ከነገ ጀምሬ የአማራን ገበሬ ቀስቅሼ ወደ ትግል እሰማራለሁ። ከነገ ጀምሬ ማለት ነው። እመወደውና እመወደውን ወንድሜና አጎቴን አጥቼ ዛሬ ቅስሜና ቀልቤ ተገፎ ነው ያለሁኝ። ለምን ስራ ልማት አይቀርብኝም? ለምን በጀግናው በፋኖ ጎን ሁኜ ተሰልፌ ትግሉን እቀጥላለሁ። ከዛሬ ጀምሬ ከአሁን ቀደም ያው ገበሬ ነበርኩ፣ ምንም ማላውቅ ንፁሃን ገበሬ ነኝ። ትግል ላይ ምን ይሁን ምን ይሁን አላውቅም። እርሻና እርሻ ብቻ ነበር ማውቅ። ከነገ ጀምሬ ግን ጀግናው ከፋኑ ጎን ሁኜ ሬሳዬን ፋኑ ስላስነሳኝ ትግል እገባለሁ፣ ገበሬውን ቀስቅሼ ማለት ነው። ሁለት እያም አገልግሎት ልጄን የማሁን ወደረና ሲሄድ የማሁን ደግሞ እነዚህ ወንድሞቻችን መጠው በስርዓት ቤተሰብ ጠይቆ ሊሄድ ሞፈርና እርፍ ተሸክመው ወደ በረሃ ለልማት ሲሄዱ አዴት ከተማ ላይ ተይዘው ታሰሩ። ከታሰሩ በኋላ በሕግ ታስሮ መቀመጥ ያለ ነው። በሕግ ታስሮ መቀመጥ ያለ ነው። ግን እነሱ ለመረሸን ምላጭ በር ከሚባል ጎጥ ላይ ወስደው እነሱን እረሽነዋል። ከነሱ ተነስተን እኛም በመቀጠል አርሶ አደሩ ከዚህ ንቅናቄ ያደርጋል ስል አሳስባለሁ። ስድስት ሰዎች ከእኛ ሁለት አሉ ከዚህ አራት ስድስት ሰዎች ተረሽነዋል። አቶ ጊዜው ባለምና ቢሆን ዘመን ይባላሉ። አባታቸው ወደ ገበያ ሲሄድ ተረሽኗል። አሁንም ደግመው እነሱ ደግሞ እርፍና ሞፈር ቀንበር ተሸክመው ወደ በረሃ እየሄዱ እያለ አዴት ከተማ ላይ ተይዘው ምላጭ በር ከሚባል ጎጥ ላይ ሄደው ተረሽነዋል። ትክክል ነው። ይህን በመቀጠልኛ ከነሱ ተነስተን አርሶአደሩ ንጹሐን አርሶአደሩ ወደ በረሃም ሆነ ወደ ገበያ ወጠን ካልተንቀሳቀስን፣ ይህንን መንግስት ለመወገድ እንፈልጋለን እኛ ንጹሐኑም በዚህ እየተንቀሳቀሰ ነው ያለ